በኦሮሚያ ክልል የአረንጓዴ አሻራ ማስጀመሪያ መርሃ ግብር በነገው ዕለት ነው የሚከናወነው። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ ክልል አቀፍ ችግኝ ተከላ ማስጀመሪያ መርሃ ግብሩን አስመልክተው መግለጫ ሰጥተዋል። በክልሉ በመትከል ማንሰራራት በሚል መሪ ሐሳብ ከአምስት ቢሊየን በላይ ችግኞች ይተከላሉ። ክቡር ጠቅላይ ሚኒስትራችን ባስቀመጡት መሪ ቃል እኛ በጋ ላይ ወደ 38000 የሚሆነውን የችግኝ ጣቢያዎችን መስርተን ችግኞች እንዲዘጋጁ አድርገናል። ወደ 5.2 ቢሊዮን የሚሆኑትን ችግኞች ማዘጋጀት ችለናል። እንግዲህ ከዚህ ከ5 ቢሊዮን ችግኞች ውስጥ 40%ቱ ለደን የሚሆኑ ችግኞች ናቸው። ይሄ በየቦታው በየአግሮ ኢኮሎጂው ሊሰራበት የሚገባ ለተለያዩ አገልግሎት ደግሞ የሚሆኑ ወደ 30% የሚሆኑ ችግኞችን ለተለያዩ አገልግሎት ብለን ለይተን የተሰራ ነው ያለው። ለእንስሳት ምግብነት ደግሞ የሚሆነው ወደ 19% የሚሆነውን ለእንስሳት ምግብነት 10% የሚሆነውን ደግሞ ለሰው ምግብነት የሚሆነውን ችግኝ በስፋት አዘጋጅተናል። ዘንድሮ 1.1 ሚሊዮን ሄክታር መሬት በችግኝ የሚሸፈን ሲሆን የክልሉ ህዝብ በአረንጓዴ አሻራ መርሃ ግብሩ ንቁ ተሳትፎ እንዲያደርግም ጥሪ አቅርበዋል። ከነገ ሰኔ 24 2017፣ ጀምሮ ህዝባችን፣ ህብረተሰባችን ልክ በጋ ላይ ወጥቶ የአፈርና ውሃ ጥበቃ ስራውን ሲሰራ እንደነበረው ብቻ ሳይሆን ደግሞ ከዚህ በፊት ለስድስት ዓመታት የነበረውን ተሞክሮውን በጣም በተሻለ ሁኔታ ካሳለፍናቸው ዓመታት በተሻለ ሁኔታ እጅ ለእጅ ተያይዞ ትልቅ፣ ትንሽ፣ ወጣት፣ ተማሪ፣ ወታደር፣ ፖሊስ ሁሉም የእድሜው ለዚህ ስራ በቂ ነው ተብሎ የሚገመተው ሁሉ በዚህ ስራ ላይ እጅ ለእጅ ተያይዞ እንቅስቃሴ ውስጥ ይገባል፣ ይሰራል፣ ይተክላል።